ዑራኤል ሆይ ከመልኮቹ ሁሉ ይልቅ የአንተ መልክዓ አለው የመልክህ ስነ ጸዳል በደመ ወልድ እግዚአብሔር የታለውና። ዑራኤል ሆይ እግዚአብሔር ኃያሉ ኃያሉ መልአከ ብርሃናት አንተነ በዕለተ ስቅለት በደመ ወልድ ዓለምን ዘመቀደስ ከሁሉ ይልቅ አንተ ተሰይመሃልና ለቅ ስለ ክብር የው ሰማይ መላእክት ለተፈጥሮ ጥፈት ዑራኤል ሆይ ያለመናገር በጥንት አድምሞ ከነፍስ እና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ዑራኤል ሆይ የይቅርታ እና የቸርነት ክብር መልአክነት እና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ አማላጅነት ዘወትር ጥፋቱ ያድናል እና ለዝክረ ስመከ ከማር እና ከወተት ይልቅ ለሚጥም ለሚጥማው ስም አጠራርህ ሰላም እላለሁ። ዑራኤል ወይ ክፍልህ ክንፍህ በደመ ወልድ እግዚአብሔር የተነከረ የታተለ ነው እና ለዓለሙ ሁሉ መድኃኒት ይሆን ዘንድ የሚሆን እግዚአብሔር ስልጣን በክብር ከፍ ከፍ አደረገ። ለእስር ጠርስ ዑራኤል ወይ ለሆነ ስር ጠርስህ እና ለርስህም ሰላም እላለሁ። ዑራኤል ወይ እሳት በዋና የምታሻግር ዋንተኛ ነህ እና ከዚህ የዓለም የጥፋት ባህርን ታሻግረን ዘንድ ኃላፊ ጠፊ በሚሆን አንድ በታችን ሁሉም ጊዜ እንማለድሃለን። ለአይነተክ ሆይ ችግረኛን ለሚመለከቱ አይኖችህ እና የቅዱሳን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አዛኖች ሰላም የሰላምላለው ራኤል ሆይ ቀያሃን እሳት አያ

ያረ ድንግል ማርያም እየመራ ከምድር ሎዛዝ እስከ ደብረ ጉስቋም አደ ሰዓት አልና። ለመዘርኢከ ዑራኤል ሆይ በተፈጥሮ ህብረታቸው ለሚያስደንቁ ለእጅ ምዝርዓት እና ክንድል ለወሮች እና ለመዳፍ ሰላም ላለሁ። ዑራኤል ሆይ ማህበርን የምትባረክ ደገኛ ካህነ ህኮነ በየጊዜው እርዳን፣ ጠብቀንም ለጥላትም አሳልፋ

የኃጣንን ነፍስ ፍሬ በእርዳታህ መንሽ አበጥረህ አንጠርጥረህ ለይ ለንዋየ ውስጥ ከዑራኤል ሆይ የመለኮት መንፈስ ኃይል አድሮ ለተጠቀመባቸው ውስጣውያን ገንዘቦችህ ሰላም ላለው ዑራኤል ሆይ የተፈጥሮ ባህር ይህ ከእሳትና ከነፍስ እንደመሆኑ መጠን የአገልጋይህን የህይወት ዜና መርከብ የባህር ማዕበል አያንን

ያላቸው ክብርት ፍርድ ቀን የሲኦልን ደጃፍ እንዳናየ ስለ እመቤታችን ድንግል ማርያም እና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጽናለን። ለአጽብኢከ ቁራኤል ሆይ ሁለቱ አግር አስሩ ከገብርኤና ከደገኛ ከድቅ ሲዮስ በዓል ጋር በህብረት በሚከበረው በዓል የተሰበሰቡት ምእመናን ሁሉ ባርካቸው። ለቁመተ ኡራኤል ሆይ ንብልባላዊ አካል ቁምህና ለእሳታዊ ሰላም እላለሁ። ኡራኤል ሆይ ለእዝራ ሱቱኤል ምስጢርን የሚገልጽ ጥንቢት የሚያናገር ጽዋ አ ልቦናን ለመጋ

ቀናት እና ዑራኤል ሆይ! ምዕመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ንህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማህበረሰብ አንድነታችንን ለሁልጊዜ ጠብቅ። የሃይማኖት ጥመኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን። አቤቱ ለጻድቁ ይስሐቅ ስንዴ ዘሩን ጠዋት ዘግቶ ማታ ጭዶ ወቅቶ ከጎተራው ያስገባው ዘንድ መንፈሳዊ ጥበብን ያቀዳጀህ አንተ ኡራኤል ነህ የቅዱሳን ተረዳታቸው ኡራኤል ሆይ ከእሽቱ ይልቅ የመወደድ ዜና መዓዛ ያለ ነህና የጽጌ ውሽራ አለ ስለ ዜና ፍቅር ፍቅሬ የኔ ነው እኔም የእሱ ነኝ ፍቅሬ እንደ ነጭ ጣን መዓዛ የታፈሰ ነው እያለች ታመሰግናለች ናሆ ገጽ በቀራን በጋራ ነው ወጣ ቦታ ከጉንዶ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋና ፍሬ አፈራ። ዑራኤል ሆይ ህይወትን የሚያድስ መዓዛው የጣፈጠ ጠቅለን አርዶስ ነው እና ጤና ህይወት ባህሪ በክርስቶስ እና በክብሪት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ በማዕጠንት ባለ መዓዛ ማችንን ማዛ ያጣፍጥልን፣ አሜን። ስብሐት ለእግዚአብሔር። ካለመኖር ወደ መኖር አምጥቶ አለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም በአርአያው እና በምሳሌው ከአራቱ ባህርያተ ስጋ አምስተኛ ባህሪ ነፍስን ከአከናውኑ ሰውን የፈጠረ እግዚአብሔር ዘውትር በፍጹም ምስጋና እናመሰግነዋለን። በግንብ ስብአዊ የክብር ተፈጥሮም ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር የእግዚአብሔር ምስጋና በምድር ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚቀድሱ ዑራኤል አምላክ ወይም በክርስቶስ ክርስቶስያን የተሰኙ የጥምቀት ልጆችን እኛን አገልጋዮችህን ከመከራት ስጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን አሜን አሜን በእውነት ይሁን ይደረግልን። የቅዱስ ዑራኤል በረከት ረዴቱ ይደርብን፣ ምልጃው አይለየን፣ አሜን። እኔ ባቆላጠፍኩት ባጓደልኩት ቅዱስ ዑራኤል አሟልቶ አቋንቶ ጸሎት ይቀበልልን። አሜን። አቡነ ዘበ ሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንዳልሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱ ለምኝልን፣ ኃጢአታችን አስከተልልን። ይቅርታና ምሕረቱ አታችን ለምኝልን፣ ኃጢአታችን አስከተልልን ዘንድ ለዘላለሙ አሜን።